ከባሌ አባት ጋር ጣፋጭ ጊዜ ለማሳለፍ ዝግጅቴን ጨርሽ ይመጥቻል። ጌታባሽ ነው የምታምሪው፣ ያው ልክ አንተ እንደምትወደው ለብሻለሁ ልጅ

ሌላው ጋሼ፣ ደህና ነኝ ጋሼ። አባዬም ስደውላቸው ስልክ ያነሱ። የት ሆነው? እኔ እንጃ ጋሼ፣ እኔ ኩሽን ሆኜ አላየኋቸውም። ላገናኝህ እንዴ? አዎ፣ እስኪ አባዬም ፈልጌው ነበር። አገናኝህ። እሺ ጋሼ፣ ጠብቀኝ ለዛሬ ጣጌጤ እንዴት ነሽ? ደህና ነኝ እትዬ። እንዴት ነሽ? ደህና ነኝ። የኩሽናውን ስራ ጨርሰሽ ነው ሳሎን የመጣሽው? አዎ ጨርሻለሁ። ወደ ሳሎኑ የመጣው ለዛ ነው እትዬ። እሺ እንደዛ ከሆነ እትዬ ጋሼ ደውለው ነበር፣ ስልክ አላነሳ ስትሉት በኔ ስልክ ደውሏል። ታዲያንቺ ጋር ምን አስደውለው? ያው ደህና መሆናችሁን ሊያረጋግጥ ነው። ምን አሁን አይደል እንዲ ደህና ሞኝ አይቶ ከቤት የወጣው? ያው በሰላም ነው ወይ አሉ ስልክ አላነሳ ስትሉት እትዬ። ታዲያንቺ ጋር ለምን ይደውላል? ዛርፈሽ ስራሽን ብሰሪሽ ይሻልሻል። እን፣ ላብ እያሉ ወይ ይሄ ነው አቤት፣ ምናንባሽ ፈልገሽ ነው? ምን ፈልጋለሁ? አንድ ነገር ልጠይቆት ነበረ። ምንድን ነው? ያየሁትን አይች ዝም ማለት ህሊናዬ ስላልፈቀደል ነው እንዴት ከልጁ ሚስት ጋር ትማግጣለህ? ቆይ ጋሼ ኖርም አይደለ እንዴ? ምን አባሽ ነው ያልሺው? አንቺ ጋረድ እንዴ? ጋሼ ከልጁ ሚስት ጋር እንዴት ትማግጣለህ? ቆይ ይሄን ኖሬ ከየት አባሽ አምጥተሽ ነው የምታወራው? ከኢየሩስ ጋር የምታደርጉትን ሁሉ ነገር አይቻለሁ። ምንድን ነው ያልሺው? አያገባሽም። በማያገባሽ ነገር ገብተሽ ህይወትሽን አታበላሽ። እኔ እንኳን አያገባኝም ጋሼ፣ ግን ይሄንን እያየሁ ዝም ማለት ስላልቻልኩ ነው። አሁንም ከልክ በላይ መስመርሽን እያለፍሽ ነው። ይሁንሽ አንቺ ውሻ፣ ይሄንን ነገር ካላቆምሽ፣ ይኸውልሽ እኔ ህይወትሽን ነው የማጠፋው። ውጭ እ ልታዘኝ ትሞክራለች እንዴ እ የተረገመች ልጅ። ስለኔና ስለ ስለአንቺ ግንኙነት ታውቃለች እንዴ? እንዴ ታወቀች? እንጃ ምናልባት አይታን ሊሆን ይችላል። ወይኔ ፈጣሪ ሆይ ምን አይነት ጣጣ ውስጥ ነው የገባ ነው። ይኸውልሽ አሁን ለቅዱስ እንዳት ነግረው፣ እንዴት ማድረግ እንችላለን? በቃ ለምን ከዚህ ቤት አናባራትም? ለምን ከዚህ ቤት አናባራትም? ዝም ብለን ከዚህ ቤት ስናባራት ቅዱስ ዝም ይለናል? ለሱ የሆነ ምክንያት እንፈልግለታለን። ኩምን አላውቅም። እሱ ምን እንደምናደርግ ነው ያላውቅም። ወይኔ ፈጣሪ ወይ ጌጤ፣ አቤት፣ ልብሽን ሰብስቢ። ለምን ለምን ይመስልሻል ከዚህ ከቤት ልታስወጡኝ ነው? አልተሳሳሽ፣ ጉዳችሁን ስላወኩባችሁ ነው አይደል? ስለምን ጉድ ነው የምታወሩ? በእናትሽ አሁን ቅራቅም ብሽን ሰብ ሲቢና ቤቴን ለቀሽ ውጪ። ችግር የለውም እኔ እወጣለሁ። ነገር ግን የሰራችሁ ስራ ህሊናችሁ ያስተኛችሁ ይሆን? አሁን ይኸውልሽ፣ አድርጊ ያለችሽን ብቻ ዝም ብለሽ አድርጊ። ዳይ ወሬ አያስፈልግም ወሬ ላ ምን አልኩህ? ጌጤ ወዴት ነው መሄድ? አለብኝ ጋሼ። አልገባኝም ወዴት ነው የምትሄጂው? ከዚህ ለ ወጣ ነው። ምነው ያልተስማማች ነገር አለ? እ አይ እንዲሁ ነው። እንዲሁ ብሎ ነገር አለ? እዴ የሆንሽው ነገር ካለ ንገሪኝ። አይ ምንም የሆንኩን ነገር የለውም ታዲያ ምንም ካልሆንሽ ሰላም ካለንበት ቤት ብድግ አርጎ የሚያስወጣ ነገር ምን መጣ? የመጣውስ በእኔ ሳይሆን በርሶ ነበር ማለት። አልገባኝም። አይ ጋሽ፣ ወዲህ ነው በይሽ ጌጤ። የሆንሽውን ነገር የማትነግሪኝ ከሆነ ከዚህ ቤት እንድትወጪ አልፈቅድልሽም። አይ ጋሽ፣ እንዲህም አይሆንም፣ መሄድ አለብኝ ዛሬ። እሺ ሂጂ፣ በዚህ ምሽት ምን ብዬ ነው ምለቀሽ? ግዴለሽም ጌጤ፣ አሁን ተመለሽና ነገ በጠዋት ራሴ እሸኝሻለሁ። አሁን ተመለሽ፣ እሺ። በይ እንግዲህ። የዚህች ጌጤ ነገር በጣም ግርም እያለኝ፣ ምንድን ነው የእሷ ነገር? የሚገርም ሰው እንዴት በሰላም እየኖረ ካለበት ከመሬት ተነስቶ ካልወጣሁ፣ ካልሄድኩ ይላል። ሰራተኞች ሁሉ እንደዚህ አይደሉ እንዴ? ምኑ ይገርማል። ጌጤ እንደ ሌሎች ሰራተኞች አይደለችም። አይተሻታል፣ በጣም አስተዋይ ነች። ኧረ እባክህ ሌላ የምትለው ነገር የለም። ልሂድ ካለች ትሂድ እንዴ፣ በቃ ተዋት። እኔም እኮ አስገድጄ ያስቀራታለሁ አላልኩም። ምንድን ነው ግን አነጋገርሽ ደስ አይ ታዲያ የማንንም ሰራተኛ አስተዋይነች ምናምን እያልክ ስታደንቅ ምን ልበል? ቆይ ቅናት መሆኑ ነው? ቆይ ታዲያ የሆነችውን ነገር ግዴታ ማወቅ አለብን። የሆነችው የሆነ ነገር ሳይኖር እኮ ልሄድ አትልም ብዬ ካወክ በኋላስ ምን እንዳልተመቻት እኮ ብናውቅ ጥሩ ነበር። እና ሚስሰነች፣ ያልተመቸችኝ ካለች ልትቀይረኝ ነው? ያልተመቻት ነገር ካለ እናስተካክልላታለን። መቀየር የምንችለውም ከሆነ ደግሞ ቀየርላታል። ዛሬ በጣም ነገር ነገር ብሎሻል። ምንም ነገር አይደለም። በእናት ደግሞ ልሂድ ካለች ትሂድ። ይሄናል ቢዝነስ አታድርጋት። አንቺ እያለሽ ምን አባይ ሰላም አለ። ትሰምኛለሽ፣ ቅዱስ ምንም ነገር ቢልሽ ስላየሽው ነገር ትንፍሽ እንዳትይ። ቆይ፣ ለዚህ ነው በሌሊት የመጣሽ? ሌላውን ኖር የትተሽ፣ ያልኩሽን ብቻ ተቀበይ። አየሽ፣ እኔ ዝም ብልም ህሊና ዝም አልላ አይደለ? በሌሊት እንቅልፍ ነሳሽ አይደል? አንቺ ጎረድ አትጨናነቂ። እኔ ዝም ብዬ አፌን ብዘጋ፣ ቅዱስ ግን አንድ ቀን መጥቶ እውነት ሆኖ ይደርስበታል። አንቺ የተባልሽውን ብቻ፣ ስለ እሱ እኛ እንጨነቅበታለን። አንቺ ግን ትንሽ አይከብድሽም አይደል? ከገዛ ባለቤትሽ አባት ጋር። ዝም በይ። ተራ የቤት ሰራተኛ መሆንሽ እንዳትረሽ። አፍሽን ዝጊ። አንድ ነገር ተፈሽ እንዳት ትሰሚኛለሽ? አንቺ አንድ ተራ ገረር ነሽ። እሺ ያልኩሽን ብቻ አድርጊ ውሻ። እንዴ አባይ፣ ምን ሆናል? ምን ያለውንኩት ነገር አለ? በዘመኔ ሁሉ ያልደረሰብኝን ቅሌት ተከናለብኝ። እንዴ ምን ነው አባይ? እቺ ሰራተኛ አነቻ ሌሊት በተኛውበት መታ ካንተ ጋር ካልተኛው አለች። ምንድን ነው ያልከኝ አባይ? ክፍሌ ድረስ ገብታ ከአንተ ጋር አንሶላ ካልተጋፈፍኩ አለች። ምን እውነትህን ነው? እንደዚህ አይነት ውሸትም ቀልድም እንደማላቅ ታውቃለህ። አይ እኔ ይህንን ማመን ይከብደኛል አባይ። መቼም እየዋሸሁ እንዳልሆነ ታውቃለህ። እኔ ደህና ሰው ትመስለኝ ነበር። ለካ የለየላት ባለጌ ነች። ይኸው እሷን ሰድቤ እንዳባረርኳት እንቅልፍ ባይኔ እንኳን አልዞረ። እኔ እኮ ደህና ሰው ነበር የምትመስለኝ። ለካ ለበልግናዋ የሚመቻትን አይነት ወንድ ስላላገኘች ነው እቃዋን ሰብስባ ካልወጣው ብላ የተነሳችው እኮ እኮ የኔ ልጅ እንደዚህ አይነት ባለጌ ነች። አንቺ ምን አይነት ነውረኛ እና ባለጌ ሴት ነሽ? ባክሽ! ምን ነው ምን አደረግኩኝ? ደሞ አታፍሪ! ምን አደረግኩኝ ትያለሽ እንዴ? ምን አድርጌ ነው ጋሼ? ዝም በይ አስመሳይ! ጋሼ ትያለሽ ደግሞ? አባቴን ያለከበርሽ እኔን ልታከብርኝ ነው? ጋሼ፣ እውነት ስለምን እንደምታወራ ምንም አልገባኝም። እያወራሁ ያለሁትማ ስለ ብልግናሽ ነው። ቆይ ጋሼ፣ ስለማ ስለኔ? አዎ ስለ አንቺ ብልግና ቆይ ምን ምትደፍሪ ነው አባቴ የምትመኝ? ምን አይነት ባለጌ ብትሆኝ! ጋሽ አሁን እያወራው ያለው ነገር ምንም አልተገለጸልኝም። እንዴት ያለሽ አስመሳይ ነሽ! እባክሽ አሁንም ልክጅኝ ነው። አባቴን በለሊት ታባልጊው እንደነበር የማይነግረኝ መስሎሽ ነበር። በስመ አብ ወልድ መንፈስ ቅዱስ። ቻታስ አስመሳይ፣ በጣም ነውረኛ ነሽ። እሺ፣ ክብራቢስ ወንድ ነው። እኔ እኮ ደና ሰው መስለኝ፣ የማይገባትን ክብር ሰጥቻት ነበር። ለካ የለየላት ባለጌ ናት። ምንድነው? ቆይ ምን ተፈጥሮ እንደዚህ ተናደድክባት? እረ ለመናገር እንኳን የሚያሳፍር ነገር እኮ ምንድነው? ምንም አልገባኝም እኮ። አባይም በተኛበት ገብታ አንሶላ ካልተጋፈፍም ብላ አታስቸግረው መሰለሽ? ምን አባዬ ቅዱስ፣ እኔ ይሄን ማመን አልችልም። መጀመሪያማ እኔም እንደሱ ነበር ያልኩት። ምን አይነት ነውራምና ባለጌ ሴት ብትሆን ነው ከአባዬ ጋር እንደዚህ አይነት ሀሳብ መጣላት? ምን አውቅላታለሁ፣ የብልግናዋ ነው ጥግ ማሳያል። የፈለገ ባለጌ ብትሆን ከርሚኩ የዋጋ ነው እንጂ ቢወልድ አባቷ ከሚሆን ሰው ጋር አረ፣ አይደረግም። በጣም ይከብዳል። እኔማ እንትን የነካውን እንጨት ነው ያደረኳት። ደና አርጌን የሰደብኳት። ምን እቺ አረስድብ የማይገባትም ዝም ብሎ ማባረር ነው። ሽምን ብለው ነው እንደዚህ አውሬ እንዲሆን ያደረጉት? እኔ ጋሽ እንደዚህ ያላቃቸው ነበረ። አሁን ከዚህ ቤት ወጥቼ ወዴት ነው የሚሄደው ውድሌ ሁ ታዲ ምንድ ማረገው ልጅት እስካሁን አልተኛሽ ቁልጭ ብለሽ ተቀምጠሽልኛል ም ልታደርገ ወደዚህ መጣ በጣም ጥሩ ውል የመጨረሻ እድል ልሰጥሽ ነው የመጣሁት። የምን እድል? እዚህ ቤት የመቆየት እድልሽ እንዳበቃለት ታውቂያለሽ፣ አድል? አይደል ከኔ ጋር ከተስማማሽ ግን እንድትቀጥ ያደርግሻለሁ። እንዴት? በጣም ጥሩ ጥያቄ ነው። እንደተባለው ከኔ ጋር ጥሩ የአልጋ ጊዜ ካሳለፍሽ እዚህ ቤት ማንም ምንም ሳይልሽ መኖር ትችያለሽ። ማለት አልገባኝም ግልጽ እኮ ነው። እንተኛ ያልኩሽ ነው አሀ። የልጆትን ሚስት ጭራሽ ማማገጡ ሳያንስ ጭራሽ ከኔ ጋር? አዎ ምን ችግር አለ? በጣም ኖረኛና ቅሌታም ሽማግሌ ነው። አሁን ከክፍል ይወጡልኝ። እኔ እኮ ለራስሽ ብዬ ነው። ምንድነው የምታካብጂው? ቀለል አድርገሽ ነው እንጂ። ቀለል ያልክማ ቀላል ወራዳ አንተና። አሁን ከዚህ ክፍል ውኡ ብዬ ሰው ከምጠራ ቀጥ ብለውጣልኝ። ቀረብሻ ድሮም ነገረድ

እንደው ጋሽ ቅዱስ እንደው እርስዎ እኮ ያይገቡትም ነበር። ምን እየሰራሽ ነው? ቁርስ እየሰራው ነው ጋሼ። ከዚህ ቤት በሌሊት እንድትወጪ አልነገርኩሽም? ትናንት እኮ ስለተናደዱ ስሜታዊ የሆነው መስሎኝ ነው ጋሼ። ተናድጅ አይደለም። እንዳንቺ አይነት ነውራን ባለጌ አባቷ ከሚሆን ሰው ጋር መተኛትን መጋራትን ከምትመኝ ሴት ጋር መኖር ስላልፈለግኩ። ቆይ ጋሼ እኔ እንደዚህ አይነት ሴት እመስላለሁ እንዴ? አሁነሽ አንቺ የሰራሽውንም የነካሽውንም የሚበላልሽ ሰው የለም። አሁኑኑ ከዚህ ቤት ውጭ! ጋሺ ግን እውነቱን ማጣራት አለቦት። ሰማሽ፣ ማድረግ ስላለብኝ ነገር አንቺ አትነግርኝ! እሺ፣ ነቀዝ የሆነች ሰራተኛ እንደምንም ብለን ከዚህ ቤት መንግለን ጣላት፣ አይደል? እኔማ ሚስጥራችን ታውቁ ከባሌ አባት ጋር ድጋሜ ጣፋጭ የፍቅር ጊዜ አላሳልፍ ብዬ ፈርቼ ነበር። እኔስ ብትይ የእኔ ቆንጆ፣ ይህንን የመሰለ እምቡጥ ገላ ታስከለክለኛለች ብዬ ፈርቼ ነበር። እፎይ የኔ ጣፋጭ። ታዲያ ምንድን ነው የፈዘዝከው? እየገላ አልናፈቀህም? ናፍቆኛል እንጂ በጣም ደህና ነኝ፣ ደህና ነኝ አሁን አመሰግናለሁ። መስጋና ነው ግዴታዬ፣ አይደል እንዴ? ግን እኮ አንቺ ነበርሽ የተኛሽው። አዎ እንትን ደረቴንም እኮ ውጥር አርጎ ቅስፍ አርጎ ይዘኝ እሱንም እያሸችልኝ ነበር። አባዬ ምን ሆነ ነው? ደረትህንም ጀርባህን የሚያመመ? ትንሽ ብርድ ነገር መቶኛል መሰለኝ፣ ምን እንደሆነ አላውቅም። አይ ይሁን። እሺ እኔማ ያቺን ባለጌ ልጅ አባሬ ያሁን መምጣት ይ በቃ አንተ ወደ ውስጥ ግባ፣ እኔ ምግብ አዘጋጅላለሁ። እሺ፣ እሺ፣ አረፍ በላን። ትልቁ ዳቦ ሊጥ ሆናል። ዛሬ ተዋርጄ ነበር። ቅዱስ ጅልባ ይሆን ኑሮ ዛሬ ከዚህ በምንም አላመልጥም ነበር። ፈጣሪ ሆይ አመሰግናለሁ። ዛሬ ከትልቅ ጉድን ያስወጣይ። ወይኔ ልቤ ጉዱ ባሌ ምግብ ምን ልስራልህ? ደስ ያለሽ ምድ እኔ የምልሽ ከእንግዲህ አባዬ ፊት እንደዚህ ባለብሽ ደስ ይለኛል። ማለት አልገባኝም። ማለት አሁን የለበሽውን አይነት ገላሽን የሚያሳይ አይነት አለባበስ ምን ለማለት እየፈለግክ ነው? ቆይ በአባት እየጠረጠርከኝ ነው እንዴ? እረ በፍጹም እንደዛ አይደለም፣ ግን በቃ ደስ ስለማይል ባለጌ ሴት አድርገህ ነው እንዴ ምታስበኝ? እኔ አንድም ቀን እንደዚህ ታየኛለህ? ወራዳ ሴት አድርገህ ታስበኛለህ ብዬ አስቤ አላቅም። በጣም ነው የማዝነው። እሺ ቅዱስ፣ በጣም እኔ እኮ እንደሱ ማለቴ አይደለም። ቆይ እንጂ ያቺ የተረገመኝ ሰራተኛ ምን አባቷ ብለ እንደነገረችው አላቅም። ቅዱስ አይጠረጥረን አይቀርም። እሱ በፍጹም አይጠረጥረንም። እንደ እናቱ ጅል ነው። ተኝተን እንኳን ቢያገኘን እየተለማመድን ነው ብንለው ያምነናል እንጂ ምንም አይለንም። ቆይ አሁንም የምንቀልድበት ሰዓት ነው። ቆይ ምን ብሎሽ ነው እንደዚህ ሆንሽው? አባቴ ፊት እንደዚህ አይነት አለባበስ እንዳትለብሻለኝ። የምርሽን ነው? አዎ ሁሉንም ነገር ሳትነግረው አቀርም? ሳይቀድመን መቅደም አለብን? አልገባኝም አመቻችቶ ጊዜ ጠብቆ ሳይገለም እኛ ቀርና መግደል? ምን ምን አስደነገጠ፣ ልጅ ስለሆነ ነው። አይ መግደልን ምን አመጣው ብዬ ነው። ቆይ አልገባሁም። እንደምን ማግጥበት አውቋል እያልኩ ሁለታችንን ይገለና፣ ከመግደል ውጪ ሌላ አማራጭ የለም? መሞት መሞት ነው፣ ሌላ አማራጭ የለም። እሺ ትንሽ ጊዜ ስጪ ላስብበት። አስብበትና በቶላ አሳውቂኝ። ጋሺ ስለ እኔ ነገሩ ሁሉ አውሸት ነው። እኔ በፍጹም አባትህን ለግንኙነት አልጠየቅኳቸውም። እንደውም እሳቸው ራሳቸው ናቸው የጠየቁኝ። እኔ ከቤት እንደወጥ ያደረጉት ደግሞ ሆን ብለው ነው። ምክንያቱም ሚስትህ አባትህን አንተን በሌለበት ቤት ውስጥ ይባልጋሉ። ይህን ስላወኩባቸው ነው እኔን ያስወጡኝ። አሁን ይህ ምልህ ለህልኔ ብዬ ነው እንጂ ምንም የምጠቀመው ነገር የለም።